የአፍሪካ አህጉራዊ ነጻ ንግድ ቀጠና በዓለም ላይ ትልቁ አስተማማኝና ተስፋ የተጣለበት የነጻ ንግድ ቀጠና ነው። የአፍሪካ አህጉራዊ ነጻ ንግድ ቀጠና እንደ አውሮፓውያኑ አቆጣጠር በ2018 በአፍሪካ ህብረት የመሪዎች ጉባኤ ምስረታው የተበሰረ ሲሆን ይህ ውል ለእቃዎችና አገልግሎቶች ንግድ አንድ የጋራ ገበያ ለማቋቋም የንግድ ስራዎችና ኢንቨስትመንት እንዲሁም የካፒታልን ነጻ እንቅስቃሴ ለማስፈጸም ግብ ይዞ የተመሰረተ ነው። በ1.4 ቢሊየን የህዝብ ብዛትና ከ3.4 ትሪሊየን ዶላር በላይ የዋጋ ድምር ያለው የሀገር ውስጥ ጥቅል ትምህርት ያላቸው 55 የአፍሪካ ህብረት አባል ሀገራትን ያካተተ ነፃ የንግድ ቀጠና ነው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት የአፍሪካ አህጉራዊ ነፃ ንግድ ቀጠና ስምምነትን መጋቢት 11 ቀን 2010 ዓ ም በኪጋሊ ሩዋንዳ ላይ የተፈረመ ሲሆን ይህንኑ ስምምነት የኢፌድሪ የህዝብ ተወካዮች ምክር ቤት መጋቢት 12 ቀን 2011 ዓ ም ባደረገው ስብሰባ ላይ አጽድቆታል። ይህንኑ ስምምነት የኢትዮጵያ ንግድ ቀጠና የትስስር ሚኒስቴር በትናንትናው እለት አስጀምሮታል። አትክልት፣ ጥራጥሬ፣ ስጋ፣ የቅባት እህሎችና ጫ በመጀመሪያው የአየር መንገድ ካርጎና የየብስ ትራንስፖርት ወደ ኬንያ፣ ሶማሊያና ደቡብ አፍሪካ ከተላኩ ምርቶች መካከል እንደሚገኙም ተገልጿል። የሚኒስቴር መስሪያ ቤቱ ሚኒስቴር የሆኑት ካሳሁን ጎፌ እንደተናገሩት የነፃ ንግድ ቀጠናው ስምምነት ትግበራ የኢንዱስትሪ እድገቶችን፣ የገበያ ማስፋፋትን፣ ህዝቦቻቸው በንግድና ኢኮኖሚ ተሳትፎ አካታችነትና ውጤታማ ተግባራት የሚተገበሩበት ስምምነት ነው ብለዋል። በተለይ ወጣቱና የፈጠራ ባለቤት የሆነው ማህበረሰብ ለማነቃቃትና ወደ ስራ ለማስገባት የሚያስችል ኢንቨስትመንትን የሚያበረታታ የወጪና ገቢ ንግድ ድ ስርዓትን ዘመናዊ የተሳለጠ ተገማችና ታማኒ የገበያ ስርዓትን መፍጠር እየሚያስችል ቀጠናዊ ስምምነት መሆኑን ተናግሯል። ኢትዮጵያ ይህን ስምምነት በተሳካ ሁኔታ መሬት ለማውረድ ብሔራዊ የትግበራ ስትራቴጂ አዘጋጅታለች። ይህ የትግበራ ስትራቴጂ እንደ ፖሊሲ ማዕቀፍ ሆኖ የሚያገለግል ሲሆን በቀጣይ የአምስት ዓመታት ስምምነቱን በተሳካ ሁኔታ ለመተግበር መስራት ያለበትን ስትራቴጂካዊ ዓላማዎችን በውስጡ ይዟል። ከነዚህም መካከል የባለድርሻ አካላትን ግንዛቤ ማሻሻል ቀጠናዊ የእሴት ሰንሰለትን በማጠናከር ተወዳዳሪነታችን የማሳደግ የአገሪቱን የእርስ በርስ ንግድ ለማጠናከርና የውጭና ገቢ ንግድ ድርሻን የማስፋፋት ንግድን ለማሳለጥ አስቻ የሆኑ መሰረተ ልማቶችን የማመቻቸት የዲጂታል ንግድን ተግባራዊ ለማድረግና አነስተኛና መካከለኛ አምራቾች እንዲሁም ሴቶች በቀጠናዊ የንግድ ስርዓት ውስጥ የሚኖራቸው ሚና ከፍ ለማድረግ መከናወን ያለባቸውን ተግባራት በዝርዝር አመላክተዋል። ዜጎች የአፍሪካ አህጉራዊ ነጻ ንግድ ቀጠናው በሚፈቅደው የግብይት ማዕቀፍ መሰረት ሙሉ ተሳታፊ ለመሆን የሚያስችላቸው ከመሆኑም ባሻገር ጥራት ያለውና በዝቅተኛ ዋጋ የዕለት ፍጆታ እቃዎችን በቀላሉ አወዳድረው ለማግኘት የሚያስችላቸው ሲሆን አምራች ኢንዱስትሪዎችም የጥሬ እቃዎችን በጥራት በጥሩ ዋጋና በፈለጉት ጊዜና ወቅት ማግኘት ያስችላቸዋል ነው ያሉት። ይህም የአንድን ሀገር የተረጋጋ የኢኮኖሚ እንቅስቃሴ እንዲኖር ከማስቻሉም በላይ በዓለም ላይ በድንገት የሚፈጠሩ የገበያ ነውጦችን አባል ሀገራት በቀላሉ ለመቋቋም ያስችላቸዋል ተብሏል።